ሰላም፣ ጤና ይስጥልኝ፣ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የቻይናው ፕሬዚደንት ሺጂንፒንግ በቪየትናም ቆይታቸው ሁለቱ ሀገራት በተናጠል የሚደረግባቸውን የኃይልና የንግድ ጦርነትን በጋራ ይዋጉ ዘንድ ቬትናምን ማግባባታቸውን እንዲሁም ከመካከለኛው ምስራቅና ከምስራቅ አውሮፓ ቀጠና ያገኘናቸውን ትኩስ መረጃዎች በስፋት እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የጦርነት አባዜ እንደ እንዝርት የሚያሾራት ዓለም ዛሬም በዚያው የመርዶ ዜናዋ ቀጥላለች ነው የተባለው። እስኪ ከአፍሪካ ህጉር የሱዳንን እንመልከት። በሱዳን በቀጠለው የእርስ በርስ ጦርነት በተለይም በሱዳን የስደተኞች መጠለያ ጣቢያ የተፈጸመው ጥቃት ዘግናኝ እንደሆነ ይህ መንግሥታቱ ድርጅት አስታውቋል። የሱዳን ፈጥኖ ደራሽ ኃይሎች በፈጸሙት የዳርፎር ጥቃት በሁለት ቀን ብቻ ከሦስት መቶ በላይ ንጹሐን ሰዎች ሕይወታቸውን አጥተዋልን የተባለው አይጥ በላ ዳዋ ተመታ ወይም ደግሞ አህያውን ፈርቶ ዳውላውን ስለምን ጦርነቱ በንጹሐን ላይ ያነጣጥር ይሆን? የሚዋጉት ሁለቱ ኃይሎች በሥልጣን ጥማት፣ ታዲያ ራሳቸው እንዳመጡት ራሳቸው ለምን አይወጡትም? እውን ሚዛናዊ የሆነ አካሄድ አላት ወይ ዓለም? የዳርፉር ግዛት ቀድሞም ቢሆን የንጹሐን ደም ያለ ልክ የፈሰሰበት ቦታ እንደሆነ ይታወቃል። ዛሬም በዚያ ስፍራ የንጹሐን ደም ፈሷል። በረሃብና በውሃ ጥም ተሰደው አስጥሉን ብለው ድረሱልን ብለው ከፈጣሪያቸው በታች ያለውን የዓለምን ሕግ ተማምነው በመጠለያ ጣቢያ የገቡትን ስደተኞች በዚህ አሰቃቂ ሁኔታ መግደል ስልጣንስ ከተያዘ በኋላ ቢሆን ስለ ሰላምና ስለ ሕዝቦች ፍቅርና አንድነት ለማውራት ምን አይነት ስነ ልቦና አይኖር ይሆን? ስልጣን ከሆነ ግቡ ሀገርና ህዝብን የማስተዳደር ትርጉም ያለው ነው ይባላል። የዚህ ዘመን የስልጣን ጥማት ግን ስለ ሰላም በተገቢው ሁኔታ ሳይረዱ ሰላምን በቅጡ ሳይተገብሩና ሰላምን ሳያስጠብቁ በምን መንገድ ይሆን ሀገርና ህዝብ እመራለሁ ብሎ ለስልጣን ሽኩቻ ውስጥ የሚገባው ጥያቄ ብቻ ነው። ይሄ ጉዳይ በአፍሪካ ህጉር ብቻ አይደለም፣ በየትኛውም የምድሪቱ ክፍል ብዙና ብዙ የምንሰማበት የሚያንማርን ከኤሽያ ቀጠና የምናነሳበት ጉዳይ አለ። በጣም ብዙዎቹ ስልጣንን እንጂ የህዝብንና የሀገርን ሰላም ቀድሞ ነገር ስለ ሰላም በቅጡ ተገንዝበዋል ወይ የሚል ጥያቄ ቢነሳ ሰላም ሰላም ከማለታቸው ውጪ ተገንዝበውታል ማለት አይቻልም። ይሄ ነው። በዚሁ የሱዳን ጦርነት ዙሪያ በለንደን ኮንፈረንስ መዘጋጀቱ ሲነገር የእንግሊዙ የውጭ ጉዳይ ሚኒስትር ዴቪድ ላሚ እንዲህ አሉን። የተባለው ዊ ኒድ ቱ አክት ናው ቱ ስቶፕ ዘ ክራይሲስ ፍሮም ቢካሚንግ ኦል አውት ኦፍ ካታስትሮፒ ኢንሹሪንግ አይድ ጌትስ ቱ ዞስ ሁ ኒድ ኢት ዘ ሞስት ብለዋል ነው የተባለው። አንጀስ ያሪን ፈጨፈጫል። እውን ስለ ሰላምና ስለ ሱዳን ህዝብ የሚገዳቸው እኛ የተቻላቸውን ማድረግ የሚችሉት የምዕራቡ ዓለም መንግሥታት ዛሬ ነው፣ የሱዳን ጉዳይ እየታያቸው ወደ ባሰው ከመግባቱ ወይም ከቁጥጥር ውጭ ከመውጣቱ በፊት አሁኑኑ እርምጃ መውሰድ አለብን አሉን የተባለው ከአንገት በላይ ይሄ ነው እንግዲህ። በሱዳን ጉዳይ የጦርነቱ ነገር ዛሬም አልከሰመም፣ ዛሬም የመቆሙ ነገር አልታየም፣ ፍንጩ አይታይበትም። ሀገርና ሕዝብን እየፈጁና እያፋጁ ስልጣን የት ይደረስ ሲሆን የት ያደርስ ሲሆን ጥያቄ ነው። ከሱዳን ወይም ከአፍሪካ አህጉር ወጣ ስንል በቀጥታ ወደ መካከለኛው ምስራቅ ቀጠና እንግባ። በመካከለኛው ምስራቅ ቀጠና ምድር የተመሰቃቀለው የጦርነት አባዜ ወይም የእሳት አበላው ዛሬም ያንን አበላ ይዞ የሚገሰግሰው ፈረስ ሽምጥ መጋለቡን አላቋመም። ከእስራኤል በወጣ መረጃ እስራኤል የራሷን ወታደራዊ አማራጭ በኢራን ላይ ማስቀመጥ አለብኝ ስትል አቋሟን ገልጣለችን የተባለው ለምን ቢባል፣ እስራኤል ነገር ገብቷታል የመጀመሪያው ዙር በኢራን የኒውክለር ጉዳይ ድርድር የተደረገው በኦማን የሞስካት ከተማ የአሜሪካና የኢራን ባለሥልጣናት ግልጥ አይደለም፣ በምን መልኩ የቀጣዩስ ድርድር ምን አዝማሚያ ያስቀምጧል። ስለዚህ በአሜሪካ ላይ እምነቴን አልጥልም ስትል ኢዝራኤል የራሴን የወታደራዊ አማራጭ በኢራን ላይ ወስዳለሁ የሚል ያን አይነት አቋሟን አንጸባርቃለች። ለነገሩ ኢዝራኤል ዛሬ አይደለም ይህንን የምትለው ከበፊትም ጀምሮ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስማኝ፣ የምትሰማኝ ከሆነ የኢራንን የኒውክለር ጦር መሳሪያ መቋመጥ አስቁም። ኢራን በፍጹም የኒውክለር ጦር መሳሪያ መታጠቅ የለባትም። አንተ ይህን የማታደርግ ከሆነ አሜሪካም፣ አንቺ የማትተባበሪ ከሆነ ለብቻ ግን ኢራንን እንዳልነበረች አድርጌ ታሪክ እሰራለሁ ስትል አቋሟን የገለጠችባቸው ጊዜያት በጣም በርካታ ናቸው። ያንን ዘገባ በዓለም አቀፉ ትንታኔ በጣም በርካታ ጊዜ ተመልክቼዋለሁ። አሜሪካን ብትሆን ዛሬ ፕሬዚደንቷ በኢራን ላይ የወታደራዊ አማራጭ የማይቀር መሆኑን ፍንጭ ሰጥተዋል ነው የተባለው። ድመት መንኩሳ አመሏን አትረሳ። እንዲያው ለዓለም ስሙላ ይመስል በኦማን ተገናኝተው የሁለቱ ሀገራት ባለሥልጣናት መከሩ ተባለ እንጂ ኢራንም ብትሆን የልቧን በልቧ አድርጋ እኛም አውቀናል፣ ጉድጓድ ምሰናል ስትል በዚያ የኦማን ስብሰባ ላይ መገኘቷ ካልሆነ በስተቀር እንዲሁም ለሁለተኛው ዙር የሚታቀደው የውይይት ሂደት እንዳለ ሆኖ ኢራን አሜሪካን አምና እስራኤልንም ቢሆን ቂሟን ረስታለች ብላ አትቀመጥም። ስለዚህ እባብ ለእባብ ይታይ ካብ ለካብ ነው። በዚሁ ጉዳይ የኢራኑ የውጭ ጉዳይ ሚኒስትር በዚሁ ሳምንት ወደ ሞስኮ ይጓዛሉ ከሩሲያ ጋር ለመወያየት እንግዲህ እስራኤል አሜሪካን የምትተማመን ከሆነ በአሜሪካ ጥግም የምዕራቡ ዓለም የጦር ጥምረት ኔቶ ከራስጌ ያለ መሆኑን ስታስበው ኢራን የወታደራዊ ኪዳን ውል ከተፈራረመቻቸው ከምስራቁ ጎራ ራሶች ጋር ለመምከር ከሩሲያና ከቻይና ጋር ልቧን ገጥማ የለም ወይ ሲሉ የሚያሳዩት ብዙዎች ናቸው። በኢራንና በአሜሪካ መካከል ሁለተኛው ዙር የኒውክሌር ድርድር ጉዳይ ይካሄዳል ተብሎ ሲነገር ዜናውን ሰምተናል፣ ዜናውን ሰርተናል። ሮምም ብትሆን የሁለተኛውን ዙር የኒውክሌር ድርድር እኔ ያዘጋጃለሁ ወይም ማስተናግዳለሁ ብላ መረጃ አውጥታለች። ይሄ ሁሉ ባለበት አሜሪካ ሌላኛዋንና ሦስተኛዋን የጦር አውሮፕላን ጫይ መርከቧን ወደ መካከለኛው ምስራቅ ቀጠና መላኳ ተሰምቷል። አሜሪካ ከዚያም አልፋ ለኢዝራኤል በጣም በርካታ አይነት የጦር መሣሪያና ጥይቶቿን ዛሬ በመርከብ ጭና አዘጋጅታለች፣ ለኢዝራኤል ልትልክ እጅግ በጣም ግዙፍ ነው ነው የተባለው። ያንን ሁሉ ልክ ልትልክ አዘጋጅታለች ነው የተባለው። አሁን የመካከለኛው ምስራቅ ቀጠና ሚድር መላው ክፍሉ በኒውክሌር ጦርነት የመጨረሻው ጠርዝ ላይ መቆሙም ይነገራል። እኒያ አዛውንቱ ሰው የቀድሞው የአሜሪካ ፕሬዚደንት ጆ ባይደን በቃ አሉ። ሐማስ ጥቃቱን በፈጸመ በሦስተኛው ቀን ሐማስ በኢዝራኤል ላይ ጥቃቱን የፈጸመው ጥቅምት 7 2023 ነው። ጥቅምት አስር ቀን እዚያው ቴላቪቭ የደረሱት ሰው የአሜሪካው ፕሬዚደንት ጆ ባይደን ምንድን ነው ያሉት? በቃ አሁን የሦስተኛውን የዓለም ጦርነት ለመጀመር የሚያስችለንን ኃይል እዚህ አከማሽተናል አሉ ባይደን። ከዚያም ባለፈው ንግግራቸው እዚህ ጦርነቱ የሦስተኛው የዓለም ጦርነት የሚጀመረው ወይም የአርማጌዶን ጦርነት የሚበተው እዚህ ነው ሲሉ መናገራቸው እናስታውሳለን። ታዲያ አሜሪካ በዚህ ውስጥ ሳለች በዚያ የመካከለኛው ምስራቅ ቀጠና ሶስተኛዋን የጦር አውሮፕላን ጫይ መርከብ መላኳን የተነገረው ያ ቀጠና በመጨረሻ የኒውክለር ጦርነት አባዜ አፋፉ ላይ ደርሷ አል ነው የተባለው። እያዩ ገደል ሲያየገባን ሲሰማ ቅበረው ይላሉ ኢትዮጵያኑ። የሰው ልጅ ወደ ጥፋት ከሚከንፈው ሰረገላው አልቆም አልገታም አልገታም ብሎ ለጥፋት ከተሰናዳ ይኸው እንቺ ከሄድሽም ስንቅሽ ነው ከሞትሽም መቀበሪያሽ ነው ይላሉ አበው። ከዚሁ የመካከለኛው ምስራቅ ቀጠና ምድር ሳንወጣ ሐማስ የእስራኤልን ታጋቾች ለቃለሁ፣ ጦርነቱ የሚያበቃ ከሆነ በሙሉ ለቃለሁ የሚል መረጃ አውጥቷል። በጋዛ ሰርጥ ያለው ነገር እጅግ አስከፊ ሆኗል። ከ51 ሺህ በላይ ፍልስጤማውያን ሕይወታቸውን አጥተዋል። 11 ሺህ የሚሆኑት ደግሞ እምጢ ግቡ ስምጥ ያልታወቁ ናቸው፣ ግን ሞተዋል የሚባል መረጃም ይወጣባቸዋል። ከዚህ ሁሉ አስከፊው ደግሞ በጣም ለረዥም ቀናት በዚያ የጋዛ ሰርጥ የምግብ ቢሉ፣ የውሃ የመድኃኒትና የነዳጅ ዘይት ዝር አላለም። እንዳይገባ ዙሪያው ታጥሯል፣ እስራኤል ዘግተዋለች፣ ከልክላለች። እናም አሁን ሐማስ በቃ እለቃለሁ ብሏል ታጋቾቹን ይሄ ነገር እውነት ይሆን ወይ ሲባል ይህንን የሚያውቀው ማንም የለም። ሁለቱ ናቸው የሚተዋወቁ፣ ሃማስና የእስራኤል መሪዎች። ይህን ያለው መረጃ ከመካከለኛው ምስራቅ ቀጠና ምድር። እስኪ ወደ ባልካን ቀጠና ወይም የምስራቅ አውሮፓ ቀጠና እንጓዝ። የሩሲያ ጦር ኃይል በከፍተኛ ደረጃ ዩክሬንን እያጠቃና ወደፊት እየገሰገሰ መሆኑ ተሰምቷል። ያውም በዶኔስክና በክሩስክ ኦብላስት ግዛቶች በከፍተኛ ፍጥነት የሚገድበው ወይም የሚያቆመው እየገሰገሰ ነው። ድል በድል ላይ እያስመዘገበ ነው የሩሲያ ጦር ኃይል የሚል መረጃ ወጥቷል። ይህንን የሰሙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ለዚህ ጦርነትና ለሚሊዮኖች እልቂት ምክንያት የሆንከው አንተነ ሲሉ በዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ላይ ወርደውባቸዋል ነው የተባለው። ዛሬ በወደቀ ዛፍ ምሳር ይበዛዋል። ለነገሩ ትራምፕ ዘለንስኪን ቡጢ ወይም ጥፊ ቀረሽ አድርገው ሲያብጠለጥሏቸው በገዛ ቤተ መንግሥታቸው ዋይት ሀውስ ጠርተው ድፍን ዓለም በቀጥታ ስርጭት እየተመለከታቸው ቃላቶቻቸውን ለነገ አላሏቸውም። ያሻቸውን ነው የሰነዘሩባቸው። ታዲያ ዛሬም አንተ ነህ ለዚህ ሁሉ ተጠያቂ ሩሲያ ዩክሬንን እንድትወር አንተ ነህ ተጠያቂ አሏቸው። በእርግጥም ግን ሩሲያም እንደምትለው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ከአውሮፓኑ መንግሥታት ጋር እየተሻረኩ፣ በጊዜውም የአሜሪካ ፕሬዚደንት ከነበሩት ጆ ባይደን ጋር እየተሞዳሞዱ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባልነት ሀገራቸውን ሊያስመዘግቧት ተቃርበው እንደነበረ ይሰማል። ያን ጊዜ ነው የሩሲያው ፕሬዚደንት ቪላዲሚር ቪላዲሚሮቪች ፑቲን እስኪ ንክች ማን ተንቀሳቅሶ ዩክሬን ይሏት አገር በኔቱ አባልነት የምትመዘገብ ከሆነ እዚያም ድረስ አንጠብቅም በስቷል ነገሩ ሲሉ በቀጥታ የጦርነት ነጋሪታቸውን ጎስመው ምታ ነጋሪት፣ ክተት ሰራዊት ብለው የጦር ኃይላቸውን በዩክሬን ላይ አዘመቱት። ያ ጊዜ ደግሞ የአውሮፓውያኑ 2022 የካቲት 24 ቀን መሆኑን አንዘነጋውም። ለዚያም ነው ዛሬም ትራምፕ ራስህ ነህ ተጠያቂው ለዩክሬን መወረር አንተነህ መንስኤው ብለዋቸዋል ነው የተባለው። እንዲያውም ትራምፕ ምናሉ አሉ ኦልዌይስ ፓርቼዚንግ ሚሳይል ምን ያደርጋል፣ ሁልጊዜም ሚሳይል ልግዛ፣ ሁልጊዜም ደግፉኝ፣ ሁልጊዜም እርዱኝ። ነገር ግን በዚያ ጦርነት አሸናፊ የሆነህ መውጣት አትችልም። በቃ አንተነህ ጠንቁ ብለዋቸዋል ነው የተባለው። ወደ መጨረሻው ርዕሰ ጉዳይ ላምራና የሩሲያ የጦር አውሮፕላን በአላስካ አቅራቢያ መታየቱ ከባድና ውስብስብ የጦርነት አሽክላ መዘርጋቱ ተነግሯል። እንግዲህ የአላስካ ግዛት ቀድሞ የሩሲያ ንብረት እንደነበረ ብዙ ጊዜ ተመልክተነዋል። ነገር ግን የሩሲያው ፕሬዚደንት ወይም የሩሲያ ፖለቲከኞች በዚህ ዘመን የአላስካን ግዛት መልሰው ወደ ሀገራቸው መቀላቀል ይፈልጋሉ ነው የሚባለው። ለዚያም ነው በአላስካ ግዛት ላይ ዓይን ደም ይጠላል። ምንጊዜም የሩሲያ ፖለቲከኞች ያንን ጠቅልለው በእጃቸው ካላስገቡ በስተቀር አይተኙም የሚል መረጃ ወጥቷል። በዚሁ ተንተርሰን የቻይናው ፕሬዚደንት ሺጂንፒንግ በቬትናም ጉብኝታቸው ከማንም የንግድ ጦርነት ወይም የቀረጥ አበላ ቢጣልብን እንዋገዋለን፣ ቬትናም ሆይ፣ ቆርጠሽ ከጎኔ ቁሚ፣ ማንም ማንን አይፈራም ሲሉ ተናግረዋል። ትዕግስታቸው ያለቀ ነው የሚመስለው የቻይናው ፕሬዚደንት ሺጂንፒንግ። እንዴት ቢሉ ደግሞ ዢ በታይዋን ደሴት ጉዳይም አፍንጫቸው ላይ ደርሷል። የመጨረሻውን ምላጭ ሊስቡት ተቃርበዋል ነው የሚባለው። የታይዋን ደሴት እብጥ ቁልብጥ ብላ ራሴን የቻለው ሀገር ነኝ እያለች ከአሜሪካ ጋር መሻረክና እንደ ሉዓላዊ ሀገር የጦር መሳሪያ ሽያጩል መፈራረሟን ልብ እንላለን። ታዲያ ይሄ ሁሉ ነገር የታይዋን ደሴት ሉዓላዊ ግዛቴ ናት ለምትለዋ ቻይና ትልቅ ራስ ምታት ከዚያም ያልፍና አንገትን የመቁረጥ ያህል ሆኖባታል። አንዲት ጋት ምድር፣ አንዲት ጥርኝ አፈር፣ አንዲት ጥልቂቷ ከታይዋን ደሴት ቀድሞ ነገር መነካት ቀርቶ የባዕዳን እግር በዚያች ደሴት ምድር ላይ አይቆምም፣ አይረግጥም ስትል ቻይና እንደ ዘመሚት የሚርመሰመስ የጦር ኃይሏን በአየር ቢሉ በባህር በየብስ በተጠንቀቅ ማቆሟን እናውቃለን። በቅርቡ እንዲያውም በታይዋን ደሴት የውሃ ክልል አቅራቢያ ግዙፍ የተባለ ጦር ልምምድ መደረጉንም እንዲሁ እናስታውሳለን። ለዚያ ነው እንግዲህ ዓለም በመጨረሻዊ ኒውክለር ጦርነት ሁለት ፊት የተሳለ ሰይፍ አንገቷ ላይ እንደተቃጣባት በብዙ ይዘንድ የሚነገረው። የሰው ልጅ ሰለጠንሁ፣ ጠነከርሁ በሚልበት በዚህ ዘመን በኒውክለር ጦር መሳሪያ ጦርነት ውስጥ ከገባ የትኛው መሬት ላይ ቆሞ ሊዋጋ ወይስ ቀጥሎ ሕይወቱን ሊያስቀጥል ይሆን? ጥያቄ ብቻ ነው። ሞኝ ራቱ ሲያሪ ስቃ አል ይላሉ አበው። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም